ምዕራፍ አምስት የእስራኤልም ነገድ ሁሉ ወደ ኬብሮን ወደ ዳዊት መጥተው፦ እነሆ፥ እኛ የአጥንትህ ፍላጭ የሥጋህ ቁራጮች ነን። አስቀድሞ ሳኦል በእኛ ላይ ንጉሥ ሆኖ ሳለ እስራኤልን የምታወጣና የምታገባ አንተ ነበርህ፤ እግዚአብሔርም፦ አንተ ሕዝቤን እስራኤልን ትጠብቃለህ፥ በእስራኤልም ላይ አለቃ ትሆናለህ ብሎህ ነበር አሉት። የእስራኤልም ሽማግሌዎች ሁሉ ወደ ንጉሡ ወደ ኬብሮን መጡ። ንጉሡ ዳዊትም በኬብሮን በእግዚአብሔር ፊት ቃል ኪዳንን ከነርሱ ጋር አደረገ። በእስራኤልም ንጉሥ ይሆን ዘንድ ዳዊትን ቀቡት። ዳዊት መንገሥ በጀመረ ጊዜ የሠላሳ ዓመት ልጅ ነበረ። አርባ ዓመትም ነገሠ። በኬብሮን በይሁዳ ላይ ሰባት ዓመት ከስድስት ወር ነገሠ። በኢየሩሳሌምም በእስራኤል ሁሉና በይሁዳ ላይ 33 ዓመት ነገሠ። ንጉሡና ሰዎቹም በሀገሩ ውስጥ ከተቀመጡት ከኢያቡሳውያን ጋር ለመዋጋት ወደ ኢየሩሳሌም ሄዱ። እነርሱም ዳዊት ወደዚህ ሊገባ አይችልም ብለው አስበው ነበርና ዳዊትን፦ እውሮችንና አንካሶችን ካላወጣ በቀር ወደዚያ አትገባም አሉት። ነገር ግን ዳዊት አምባዊቱን ጽዮንን ያዘ። እርሷም የዳዊት ከተማ ናት። በዚያም ቀን ዳዊት ኢያቡሳውያንን የሚመታ በውሃ ሜጃ ይውጣ፣ የዳዊትም ነፍስ የምትጠላቸውን እውሮችንና አንካሶችን ያውጣ አለ። ስለዚህም በምሳሌ እውርና አንካሳ ወደ ቤት አይግቡ ተባለ። ዳዊት በአምባይቱ ውስጥ ተቀመጠ፣ የዳዊት ከተማ ብሎ ጠራት። ዳዊትም ዙሪያዋን ከሚሎ ጀምሮ ወደ ውስጥ ቀጠራት። ዳዊትም እየበረታ ሄደ፣ የሠራዊት አምላክ እግዚአብሔር ከርሱ ጋር ነበረ። የጢሮስም ንጉሥ ኪራም ወደ ዳዊት መልእክተኞችን፣ የዝግባን እንጨትንም፣ አናጢዎችንም፣ ጠራቢዎችንም ላከ፤ ለዳዊትም ቤት ሠሩለት። ዳዊትም ለእግዚአብሔር በእስራኤል ላይ ንጉሥ አድርጎ እንዳጸናው ስለ ሕዝቡ ስለ እስራኤልም መንግሥቱን ከፍ እንዳደረገው አወቀ። ዳዊትም በኬብሮን ከመጣ በኋላ ሌሎች ቁባቶችንና ሚስቶችን ከኢየሩሳሌም ወሰደ። ለዳዊትም ደግሞ ወንዶችና ሴቶች ልጆች ተወለዱለት። በኢየሩሳሌምም የተወለዱለት ስማቸው ይህ ነው፦ ሳሙስ፣ ሶባብ፣ ናታን፣ ሶሎሞን፣ ኢያቢሃር፣ ኤሊሱኤ፣ ናፌቅ፣ ያፌያ፣ ኤሊሳማ፣ ኤሊዳሄ፣ ኤሊፋላት። ፍልስጤማውያንም ዳዊት በእስራኤል ላይ ንጉሥ ሆኖ እንደ ተቀባ ሰሙ። ፍልስጤማውያንም ሁሉ ዳዊትን ሊፈልጉ ወጡ። ዳዊትም በሰማ ጊዜ ወደ ምሽጉ ወረደ። ፍልስጥኤማውያንም መጥተው በራይፋም ሸለቆ ተበትነው ሰፈሩ። ዳዊትም ወደ ፍልስጥኤማውያን ልውጣን፣ በእጄ ሳሳለፈ ተሰጣቸዋለህን ብሎ እግዚአብሔርን ጠየቀ። እግዚአብሔርም ዳዊትን ፊልስጥማውያንን በርግጥ በእጅህ አሳልፍ ይሰጣቸዋለሁና ውጣ አለው። ዳዊትም ወደ አልፕራሲም መጣ። በዚያም መታቸውና ውሃ እንዲያፈርስ እግዚአብሔር ጠላቶቼን በፊት ያፈረሳቸው አለ። ስለዚህም የዚህን ስፍራ ስም በአልፕራሲም ብሎ ጠራው። ጣዖቶቻቸውንም በዚያ ተዉ፣ ዳዊትና ሰዎቹም ወሰዷቸው። ፍልስጥኤማውያንም ደግሞ መጡ፣ በራይፋም ሸለቆ ተበትነው ሰፈሩ። ዳዊትም እግዚአብሔርን ጠየቀ። እርሱም በኋላቸው ዞረህ በሾላው ዛፍ ፊት ለፊት ግጠማቸው እንጂ አትውጣ፤ በሾላውም ዛፍ ራስ ውስጥ የሸውሸውታ ድምፅ ስትሰማ በዚያን ጊዜ እግዚአብሔር የፍልስጥኤማውያንን ጭፍራ ለመምታት በፊትህ ወጥቶ ይሆናልና በዚያን ጊዜ ቸኩል አለው። ዳዊትም እግዚአብሔር እንዳዘዘው አደረገ። ከገባዖንም እስከ ጌዜር ድረስ ፍልስጥኤማውያንን መታ።